"ለምን አልሠለምሽም" የሚለውን አንድ ነጥብ ታነሽ እና ከዛ በኋላ ምንድነው፣ ጥያቄ አይደለም የምጠይቂው፣ ሀሳብ ነው የምታስቀምጭው። በዛ ሀሳብ ዙሪያ ግን እናወራለን። ያን ከጨረስን በኋላ ለምን ክርስቲያን ሆንሽ ለሚለው ደግሞ እንደዚሁ አንድ ነጥብ። ለሁለቱም ግን መሰረታዊ ነጥቦችን ነው የምታስቀምጭው። ምክንያት ሊኖረው ይችላል ሰው፣ ትልቁ የምትዩም ምክንያትሽ ነው የምታስቀምጭው። ጎሄድ ለምን አልሠለምሽም ካልኩኝ ሁሉም ሰው አንድ መንገድ ነው ትክክል ብሎ የሚከተለው አይደለም። በመጽሐፍ ቅዱስም ከሄድክ አንድ መንገድ አለ ነው የሚለው ወደ ፈጣሪ የሚወስደው። እኔ ደግሞ ያንን መንገድ አግኝቼዋለሁ ብዬ ስለማስብ በራሴ በሌላ መንገድ ማለት ነው ብዬ ስለማስብ እስላም አልሆንኩም ማለት ነው፣ አልሰለምኩም። ያልሰለምሽበት ምክንያት ክርስቲያን ስለሆንሽ ነው? ክርስቲያን ስለሆንኩኝ እና ክርስትና ደግሞ ወደ ፈጣሪ የሚወስድ አንድና ትክክለኛ ብቸኛ መንገድ ነው ብዬ ስለማምን እስላም ልሆን አልችልም። ምክንያቱም በክርስትና ሁለት ነገር መከተል አይቻልም፣ አንዱን ነገር መምረጥ አለብ። ልክ ነህ። አሁን አሁን በሱ ሀሳብ ተስማምቻለሁ። የአንቺ ምክንያት ኦልሬዲ የተሻለ ነው። ሰው በንጽጽር አንዳንድ ነገሮችን ላስቀምጥልሽ እና በዛ ዙሪያ ላይ ክርስትና ያለውን ነገር ታስቀምጫለሽ። ወይም ደግሞ የሆነው እስኪ ስንት አምላክ ነው የምታመልኪው? ለምሳሌ በክርስትና ላይ መጽሐፍ ቅዱስ ነው የሚለው አንድ አምላክ አለ የሚለው ስለዚህ፣ አንድ አምላክ ነው ማመልኪ አንቺ። አንድ በጣም አሪፍ ያ የምታመልኪው አንድ አምላክ አባትና ልጅ አለው። አባት ፈጣሪ አልተፈጠረም፣ ሲጀምር አይደለ፣ አይተፈጠረም ስለዚህ አባት ሊኖር አይችልም። ካልተወለደ ፈጣሪ ካልተወለደ እንዴት አባት ይኖረዋል? ፈጣሪ ደግሞ ሊወለድ አይችልም። በመጽሐፍ ቅዱስ ማለት ነው። ምክንያቱም ፈጣሪ መጀመሪያም መጨረሻም የለውም ነው የሚለው መጽሐፍ ቅዱስ ላይ አዎ በጣም አሪፍ ነው። አታርዝሚው እና አጠር አጠር አድርገው። ስለዚህ አንቺ የምታመልከው አንድ አምላክ አባት የለውም ብለሽናል። ጥሩ ልጅ ሳለው ወይስ የለውም? በክርስትና ስትሄድ ለፈጣሪ እኛ ሁላችንም ልጆች ነን። ልጅ ማለት ኦንቶሎጂካሪ ልጅ አለው፣ አልወለደም። አሁን እንደ ሰው ሰው በሚወልድበት መንገድ ልጅ ሊወልድ አይችልም። ፈጣሪ ግን እኛ ሁላችንም ፈጥሮናል አይደል ፈጣሪ አንዴማ ጎሄድ፣ አሁን እኛ በፍጡራን በሚ ለምሳሌ አባት ሲባል እንደዛ ከሆነማ እኮ አባትንም ወደዛ መውሰድ ቻለሽ። አባት ማለት ክሬተር ነው፣ አስተናባሪ ነው፣ መጋቢ ነው ምናምን። ስለዚህ አባት ልንለው እንችላለን፣ ማለትም ትችይ ነበር። ግን አባት ስትይ እሱን የሚቀድመው አካል የለም። ወይም ደግሞ እሱ በቃ አባት የለውም ብለሽ መልሰሻል። ልጅ አለ ወይስ የለሽም? እኛ ፍጡሮቹ ልጅ ተብለ እንጠራለን። እንደዛ አይነት አይደለም የፈለግኩት ምላሽ። ልጅ ማለት ኦንቶሎጂካል የሆነ ልክ እንደሱ የሆነ ልጅ አለ ወይስ የለውም? አምላክ ልጅ አለሽ የለሽም? አንቺ እኔ ልጅ የለኝም ስልህ ሰው አይደለም። እናትሽ ልጅ አላት? አላት። እናት እናትሽ ልጅ አላት፣ በሰውኛ መንገድ በሰብዊ መንገድ ማለት ነው። አርግዛ ምናምን የወለደች እኮ እሷ የሚመስል ልጅ ማለት ነው አይደል? አባቱን ነው የሚመስል አንድ አትኛ እንደዛ አይደለም። ሀሳቤ ገብቶሻል? ስለዚህ አምላክ እናንተ ልጅ ብላችሁ የምትረዱበት መንገድ እና መጽሐፍ ቅዱስ ልጅ ብሎ የሚገልጽበት መንገድ አንድ አይደለም። ወይኔ ጉዴ። በስላሴ ታምኛለሽ? እኔም የፈጣሪ ልጅ ነኝ ብዬ ነው የማምነው። እሺ። በስላሴ ታምኛለሽ? አመሰግናለሁ። በስላሴ ታምኛለሽ? እንዴ በመጽሐፍ ቅዱስ ነው ማምነው? መጽሐፍ ቅዱስ ላይ ስላሴ የሚል ቃል የለም እንደኔ በማምነው ማለት ነው። በቃ በሚያግባባ እንኳን አውሪሽ አሁን ሌሎችም ኦርቶዶክስ መጥተው በመጽሐፍ ቅዱስ ነው ማምነው ብለው ነው በስላሴ አምናለሁ የሚሉ። ስለዚህ እኔ የምጠይቅሽም ብቻ ነው እንጂ አንቺ ምንድነው የጫማ ቁጥርሽ ስንት ነው ሲልሽ፣ ጃኬቴ እንደዚህ ነው አይነት ነገር አትመልሽ። በቃ የጠየቅኩሽም ብቻ። ስለዚህ በአንድ አምላክ ጥሩ። አሁን ያ የምታምኙ አንድ አምላክ ሰማያትና ምድርም ፈጠርኩ ሰራው ከሚለው ባሻገር ለመፍጠሩ ያስቀመጠልሽ ማስረጃ ምንድነው? ምን ለማለት ሰማያትና ምድርን ፈጠርኩ ወይም የሰው ልጆችን ፈጠርኩ ከሚለው ቃል ውጭ ለመፍጠሩ ኤቪደንስ ያስቀመጠልሽ ማስረጃ ምንድን ነው? እንድትቀበዩ የሚያደርግ ለምሳሌ ይህንን ቃል እንዳትወስጂ የፈለግኩበት ለምንድን ነው? በየትኛውም ሃይማኖት እስልምናን ጨምሮ፣ በየትኛውም ሃይማኖት አምላክ የሰማያትና የምድራ አስገኝ ፈጣሪ መሆኑ ተቀምጧል። በየትኛውም ሃይማኖት። ስለዚህ ለዛ ነው ከዛ መስፈርት እናሻሽለውና ለመፍጠሩ ኤቪደንስ ማሳያ ማስረጃ ይሆናል ብለሽ የምታቀርቢው እሱ የሰጠሽ ማስረጃ ምንድን ነው? ገና መጽሐፍ ቅዱስ ሲጀምር ምንድን ነው ይላል? ሰማይና ምድር ከሚለው ውጭ መፍጠሩ የሚያሳይበት መንገድ ለምሳሌ አንቺን ፈጥሯል አይደል? አንቺን አሁን እውነታ የሚባል ነገር አለ። አንቺን ሲፈጥር ለምሳሌ አንቺስ ትፈጠሪ በማህፀን ውስጥ ነው የተፈጠርሽው አሁን የጽንስ እድገት የሚባል ወይም ደግሞ ሂደት የሚባል ነገር ይኖረዋል። ገባሽ? ሶ ሊታወቁ የማይችሉ ሚስጥሮች ይኖራሉ፣ ከጊዜ በኋላ የወጡ እና ያወቅናቸው በተለያዩ ቴክኖሎጂዎች መሰረት ማለት ነው። ልክ እንደዛ አይነት አምላክ ለመፍጠሩ ተናግሮ ተናግሮ የማይጠበቅ ነገር በሩቅ ነገር ሚስጥር እሱ ፈጣሪ መሆኑን ያስረዳበት መንገድ ላንቺ ምንድነው ነው? ወይስ ፈጠርኩ ስላለ ብቻ ነው? አዎ ፈጥረሃል ያልሽው? ፈጣሪ ፈጣሪ መሆኑን ጥያቄ ውስጥም አይገባም። ሲጀመር ብዙም ጥቅሶች አሉ። ፈጣሪ ከማህፀን ጀምሮ ታኛለ ይላል መዝሙሪያዊ ሲናገር